አልባ ስለሚዲያ ብዙዎች ስለምንሰማል ልማድ ልማድ ለምንድን ነው ያላገኙ ልማድ እንጂ መንፈሳዊነት የሌለው ጥልቅ ህይወት የሌለው ሌለው ወገኖቼ እነዚህ የአጽዋማት ወራት ለምን እንደሚጠቅሙን ታውቃላችሁ? ወገኖቼ ራስን መመርመሪያ ምንም የሚሆኑበት መንፈሳዊነትን ገንዘብ የምናደርግበት ራሳችን እንድንመረምርበት፣ ደግሞስ ወደ መንፈሳዊ ፍሬዎች የምናዘነብልበት ምን ማለት ነው? ኃጢአትን ለመተው የመለማመጃ ጊዜ የምናደርግበት እኮ ነው። ከዚህ የበለጠ ደስ የሚያሰኙ ጊዜያት አሉ። ረፍት የምታገኙበት ወገኖቼ፣ ይኸውላችሁ አብዝቶ በመብላት አብዝቶ በመጠጣት ብዙ ኃጢአት መስራት እንዳላት ታውቁ። እንደውም አባቶቻችን ምንድን ነው የሚሉት? አብዝቶ መብላት ይላሉ በደረቅ እንጨት ውስጥ እሳት እንደመልቀቅ ነው ይላሉ። በጣም ስንበላ በጣም ስንጠጣ ሕዋሳቶቻችን ይነቃቃሉ። አድርግ አድርግ፣ ፈጽም ፈጽም የኃጢአት ኃይል በውስጣችን ነው የሚያብቡ እነዚህ የጾም ጊዜያትስ አብዝቶ ከመብላት ሰውነቱን የከለከለ ሰው እርሱ ሰውነቱን ከኃጢአት ወስኖ ገቶ መያዝ ይቻለዋል፣ እንዳለ ሃይማኖት አበው። ገቶ ለመያዝ ወስኖ ለመያዝ ጥሩ መለማመጃ ጊዜ አድርጉት። ከኃጢአትን አሸንፋችሁ ለዘለቄታው እንዳትመለሱበት ብርቱ የመለማመጃ ጊዜ አድርጉት። ወገኖች፣ የጸጥታ ጊዜ አርጉት እስኪ። የጽሞና ጊዜ አርጉት እስኪ። ወደ መንፈሳዊነት አሳድጉት እስኪ ወገኖቼ። በተለይ እነዚህ አጽዋማት ወራል ወገኖቼ በጸጥታ ምንኖርባቸው፣ ከቁጣ የምንወጣባቸው፣ ከመተጋገል የምንሸሽባቸው፣ ዝቅ ብለን የምንሄድባቸው ጊዜ ያለው ደስ ይላሉ እኮ። ከተማው ሁሉ ቀሚስ በቀሚስ ይሆናል። እኔ ያለው ደስ ይላሉ ግን የአንድ ሰሞን እንዳይሆን ወገኖች፣ አራዊትን እንኳን ስጋ በሎቹንና ቅጠል በሎቹን አትክልት በሎቹን አራዊቶቹን እንኳን ተመልከቱ እስኪ ወገኖቼ። በጣም ቁጦዎች፣ በጣም ኃይለኞች፣ በጣም ተናዳፊዎች፣ በጣም ኮስታሮች በጣም አጥቂዎች የሚሆኑት እኮ ስጋ በሎች እኮ ናቸው፣ ይላሉ የዚህ የሳይንስ ምርምሮቹ። እነዚህ ቅጠላቅጠል የሚበሉትስ በጣም ጸጥተኞች፣ ሁከት የማይሰማቸው ደግሞም የማያወቁ ጸጥተኞች እኮ ነው የሚሆኑት። እነዚህ ተፈጥሯዊ የሆኑ ነገሮች እንኳን አስተምሯቸውም፣ በጣም ጸጥተኝነት የሚሰማቸው ጊዜ እንዲሆኑ እኮ ነው የሚያስፈልገው። ምን ማለት ነው? ልማድ ሳይሆን ህይወት እንድታደርጉት እነዚህን ጊዜያት በምሽን ተንበርክካችሁ የአምላካችሁን ስም ስትጠሩ ሆዳችሁ እንዳይከብዳችሁ ሆዳችሁን በልኩ የምትሞሉበት በልኩ በመጠኑ የምታምሩበት ሰውነታችሁን ገታችሁ የምትሞሩበት ስጋንና ሰውነትን ከመንከባከብ ጭምር የምትወጡበት የምትወዱትን ጭምር የምትተዉበት የመንፈሳዊነት ከፍታን ይሆን። ከልማድ እንድንወጣ በልማድ ብቻ ከመጾም እንድንወጣ ልማድ ብቻ እንዳይሆን አንደኛ ለምንድን ነው ያላገኙት? ልማድ ብቻ ነበር። አንድ ሁለተኛ፣ እየሰማችሁ ነው? ሁለተኛ ለምንድን ነው ግን ያላገኙት? ሁለተኛ በጣም ነው የሚገርማችሁ። ሁለተኛው ደግሞ ምንድን ነው እሱ? በጣም ቢዚ ነበሩ። በጣም ቢዚ ከአገልጋዮቹ ጨምረው አይሁድ በሙሉ ጌታችን ሲገለጥ በጣም ቢዚ ነበሩ። ጊዜ የላቸውም ቤተልሔም ለመሄድ ጊዜ የላቸው። ስለዚህስ ምን ያደርጉ ነበር? በዚያ በትንቢት እንደተነገረው በቤተለሄም ኤፍራታ ነው የሚወለደው አሉ እያሉ ጥቆማ ብቻ የሚሰጡ ግን የማይሄዱ ግን የማይኖሩ ቢዚዎች ብቻ ሆኑ። ለዚህ ያላገኙት ምንድን ነው ቢዚ ያደረጋቸው ካላችሁኝ ንግድ ነዋ ስራ ነዋ፣ ኑሮ ነዋ፣ አባከኗቸው ነበር። ይሄንን በማስረጃ ልስጣችሁ። ታስታውሱ ከሆነ ከሊቀ ካህናቱ ጀምሬ ላሳያችሁ። በኦሪት ጌታችን ሲገለጥ ያላገኙት ሊቀ ካህናቱ ሳይቀር በጣም ቅምጥል አይነት ኑሮ ነበር የሚኖረው። በጣም የተቀማጠለ ነበር። የሚያገኝ ውሉ አበል በጣም ዳቦስ ያለ ነበር። እስኪ ልጠይቃችሁ፣ ማታ ማታ መጽሐፍ ቅዱስ ትገልጻላችሁ? ማታ ማታ ትንሽ ቴሌቪዥናችሁን አጥፍታችሁ መንፈሳዊ ቻናሎችን ትከታተላላችሁ? ትንሽ ትንሽ እግዚአብሔርን ማሰቢያና መንበርከኪያ ጊዜ አላችሁ? እስኪ አጥፉት። አንዳንዴ ጥፍት ይበል። እስኪ አንድ ሰሞን የዚህ ደስ የሚልኝ የኤችአይቪ ኤድስ ማስታወቂያ ነበር። እናንተ እንኳን ልጆች ናችሁ ላታስታውሱት ትችሉት ይሆን እንደ እኔ ዐይነቱ ሽማግሌያ አይኑ ነው ሸፍኖ እንደዚህ ይሎታል። እውነታ አይሰማም ደግሞስ አይናገርም። በቃ አንዳንዴ እንደዚህ እናድርገው። እስኪ እነዚህን የአጽዋማት ወራት አናይ፣ ደግሞስ ሰመ ከሰስ። አንዳንዴ እንደዚህ እናድርገው። እች ለህይወት ከፍ ላለው ሰማያዊ ልዕልና ዝም ማለት ወገኖቼ፣ እኛስ ቢዚ አልሆንም ቢዚ ልጆች በማሳደግ አናሳደግ አይደለም ዋናውን ጊዜ አልወሰደብንም ብዙ ጊዜ መስታወት ፊት እንጂ ብዙ ጊዜ እግዚአብሔር ፊት ትቆማላችሁ እህቶቼ ብዙ ቤት አባቶቼ ብዙ ቢራ ቤት ብዙ ጸበል ቤት ቅዳሴ ቤት አላችሁበት ወገኖቼ አዎ ቢዚ ሆነን አልኮ እንደውም እንደውም ነገሩን የምር ከፍ እናርገው ከተባባል መንፈሳዊ አንዳንዴ መንፈሳዊ የሚመስለው አኗኗራችን ራሱ ንግድ እንደሚሆን ታውቃላችሁ። ጸሎታችን ራሱ አንዳንዴ ንግድ ይሆናል እኮ አምጣ ብቻ ስጠይ ብቻ፣ እንዲ፣ ንግድ እኮ ነው። ምስጋና የሌለው ጭቅጨቃ ብቻ ከሆነ እኮ ይቅርታ አድርጎለኝ፣ ንግድ እኮ ነው። መቼ ነው እግዚአብሔር የሚመሰገኑ? መቼ ነው እግዚአብሔር ምንም ነገር ባይኖር ባለው ንግድ ብቻ አይመስላችሁ? ንግድ ብቻ ስትሰጠኝ ብቻ ከሆነ እኮ ንግድ ብቻ ነው። እንካ በንካ ከሆነ እኮ ንግድ ብቻ ነው። ከክልክል ከሆነ እኮ ሙቹዋሊዝም ነው የምትሉት፣ ንግድ ብቻ ነው። ንግድ ብቻ ነው። መንፈሳዊ የሚመስለው ነገር እራሱ ንግድ እናደርገዋል። ጾሙ፣ ጸሎቱ ሱባኤው የገዳማት ጉዞ፣ የበቃ አባት ፍለጋው አብዛኛውን ጊዜ እኮ ንግድ ነው የሚመስለው። ለምን መሰላችሁ እንደዚህ ያልኳችሁ? ጾምም፣ ሱባኤም፣ ጸሎትም፣ ገዳማት ጉዞ ለነፍስ ጥቅም፣ ለሕያው እግዚአብሔር ፍቅር ካልሆነ ንግድ ነው የሚመስል። እየሰማችሁኝ ነው? ንግድ ነው። ሴጣን በትዕቢት እችን የሚያውቅ እግዚአብሔር በትሕትና ሊያድናት ሲመጣ ትውቱን አልተረዱትም። ለምን አጡት? ትዕቢተኞች ሆነ ተመጻዳቂዎች ሆነ ኩሮዎች ሆነ። እመኖኝ አሁንም ትዕቢተኞች አያገኙትም፣ ኩሮዎች አያገኙትም። እችን ቤት የሚንቋት እችን አፈር የሚንቋት እኮ አሉ። ክርስቲያን መሆን የሚንቁ እኮ አሉ። ተመጻዳቂዎች አሉ እኮ። ጸበል መጠጣትን የሚንቁ እንደውም ኦርቶዶክሳዊነትን የማይፈልጉ ምን እንደሆኑ ታውቃላችሁ? ቅምጥልነት የበዛባቸው ይሄ የዓለሙ ዘመናዊው ነገር። እዛ ጀማ እንዴት ድንጋይ ላይ ይቀመጣል? እዛ ጀማ እንዴት የካህኑን እጅ ስማለሁ እኔ? የማይሆን ነገር ነው። እዛ ጀማ እንዴት በአንድ እርፈ መስቀል ቆር እንዴት አይነት ምስርቅና እንሰማለን መሰላችሁ በጆሮባችን ከሆነ አንዳንዶች ያጡት ይመስላቸዋል። ዲኮሬሽን ከሌለው መናኛ ልብሳችንን እያዩ እኮ ነው። እግዚአብሔርንም እንደዛ ሚያዩት እኮ አዎ። በሱፍ ካልደመቅን እንደዛ ይመስላቸዋል። እንደዚህ አይደለም። ያስቡ እግዚአብሔር ስለሌላችሁ ነው ደሃ የሆናችሁት አይደለም ይሉ ለዚህ አይደል ፕሮስፔሪቲ ጎስፔል የብልጽግና ወንጌል አመጣንላችሁ የሚሉን ይታያል። እሱ ግድ የለም ፍርድ የእግዚአብሔር ነው። እውነት የሰማይ ነው። እሱ ይታያል እውነት እግዚአብሔር በማን ዘንድ እንዳለ። ለዚህ እኮ ለዚህ አይደል እንደ ሕዝቡንም እያሳብረው ያሉት የፋይናንስ ጥር መሳ ብለው ዛሁ በቀደመ እንደ ቦታ ይጅ አባቶች ኑንጸልላችሁ ብሎ ፋይናንስ ጥር መሳ ብሎ ከወጪ ቀሪ 17 ሚሊዮን ብር ተሸክሞ ወጣ። የቡና ሰዓት ስትደርስ ከችላሉ ይላሉ። ደግሞ አደራ ቢዝነስ ፕሮፖዛል እየነገርኳቸው እንዳይሆን እንጂ ልክ የቡና ሰዓት ስትደርስ የሆነ ቦታ ይሄዳሉ። ከዛስ ቪይፒ 10 ሺህ ብር የሚጸልዩት እኮ ነው። በ10 ሺህ ብር ሆቴል ገዝታ ውስጥ ተይዘው ለቪይፒ ስንት አስር ፎጭ ታደርጋለህ አለ። እዚህ ውስጥ አለ እንዲህ አይነት አንተም ገንዘብህም ይጥፋ እኮ ነው ያለ። ይሄ ወንጌል ነው። ይሄ ህይወት ነው። ይሄ ክርስትና ነው። ይሄ ኢየሱስን ማግኘት ነው።